ትዳርም ቢ ትዳርም ቢኖረኝ ላንቺ ስል እፈታለሁ። ካንቺ ውጭ ማንንም አላገባም። ደ እደ እነዚህ እነዚህ ነገሮች እኮ እንዴት ነው እንዴት ነው ወገን እንዴት ነው?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 ትናንት እንደነገርኳችሁ ስትራይክ ስለተላከብኝ ማስጠንቀቂያ ያው ሶስት ወር እስከሚነሳ ድረስ መጠንቀቅ ስላለብኝ ቪዲዮዎችን አላመጣም። ውዶች እዬ እየቆረጥኩ የማምጣቸው ቪዲዮዎች ይቆሙና በድምፅና እንዲሁም ደግሞ ኮሜንቶችን እያነበብን በፎቶ ቪዲዮችንን እንሰራለን ማለት ነው። ውድ ቤተሰቦቼ እንግዲህ ላይክ ሼር፣ ሰብስክራይብ እያረጋችሁም ለምታበረታችሁኝ እዚህ ጋም አብረን ተያይዘን ለደረስ ነው ከልብ አመሰግናለሁ። ከጠፋውን በሌላ አካውንት አለሁ በሌላ አካውንት አለኝ ያኛውን አካውንት የማታውቁት ካላችሁ በዛኛው አካውንት ሰብስክራይብ አድርጉኝ ማለት ነው ውዶች ዬ እና ውድ ቤተሰቦች እንግዲህ ትናንትና እንዳልክ ቪዲዮውን አይታችሁታል ብዬ አስባለሁኝ ከአንቺ ውጭ ከማንም ጋር ልኖር አልችልም ያላንቺ ህይወት የለኝም ህይወቴ ባህዶ ነው ብቻ ታውቃላችሁ አይደል ማንኛውም ወንዶች ሊሉት የሚችሉትን ነገር ይናገራል እኔ እነግራችኋለሁ ስለ ምንም ነገር ክፉ ነገር አንተ እንደዚህ አንቺ እንደዚህ ማለት አልችልም። ሰዎች ያሳለፉትን ምናልባት እኛ የምናየው የሰላሳ ደቂቃ ቪዲዮ ሊሆን ይችላል። ውስጣቸውን የሚያውቁት ዋኖቹ ባለቤት እስከሆኑ ድረስ ስለ ክፉ መናገር አልፈልግም። ግን እንደነገርኳችሁ ትናንትና ጋር ብትሆን ብዬ የምመኘው ሰዋለን፣ እናንተ የምትመኙ ሰዋለን። ስለዚህ የሁላችሁንም እቀበላለሁ። ምክንያቱም መብታችሁ ስለሆነ የሁላችሁንም እቀበላለሁ፣ የሁላችሁንም እወዳለሁ። እኔ የምፈልገው ሄዱዬ ጥሩ ነገር ላይ እንድትደርስ ሕይወቷን እንዲስተካከል ቤተሰቦቿን ከዚህ በበለጠ የበለጠ ማገዝ እንድትችል ሴት ልጅ ጠንክራ ማየት ነው የእኔ ፍላጎት እንጂ ሌላ ምንም አይነት ኬዝ እንደሌለኝ እናንተም እኔም በደንብ እናውቃለን። ሲቀጥል ደግሞ ሕይወቷን የምታውቀው ከምንም በላይ እራሷ ናት። እኔ እናንተ የምናየው የ30 ደቂቃ ወይም ደግሞ የአንድ ሰዓት ቪዲዮ ነው። እውነቱን ስነግራችሁ ማለት ነው ባየነው ስለምንፈርድ ነው። ነገር ግን አሁን ማነው እንዳልክ ቤት በጣም የእነሱን የሁለት አንድ መሆን በጣም ብዙዎች እየጻፉ ነው እያየሁት ነው ኮሜንቶቹን ማለት ነው። እና እስኪ ኮሜንቶቹ እንደበመባረ ግን፣ ከዛ ደግሞ ሀሳብ እንጨምርበታለን። አይዞን ትመጣለች። ሄሉ እንዳልክ ላይ ይሁኑ፣ ሄሉና እንዳልክ አንድ ላይ ይሁኑ። እጅ ወደ ላይ ያዘግ የሆነ ሆነ ልጅ ስተሽነይልን አሁንም ቢሆን በውስጥ አውራት ጥሩ ላይ ጥሩ ነገር ላይ አይደለችም። እግዚአብሔር አንድ ያርጋችሁ። እንዴ ያኔ ራሱ በመላየታችሁ በጣም ነበር የተናደድኩት። አሁንም አረፈደም እንዳልክ ዋው፣ በጣም ደስ ይላል። እውነት ፈጣሪ ያድርግልክ፣ ፈጣሪ ያድርግላችሁ። ዶል እግዚአብሔር አምላክ አንድ ያድርጋችሁ። እንዳልክ የኔ አባት እንዳልክ፣ ሄሉን ሂድና ይቅርታ ጠይቃት። ሄሉ ምርጥ ልጅ ናት። ሰውራ ማርያም የልብህን መሻት ትሙላልህ። ከልብ እውነት ከሆነ ደግሞ ሰውራ ማርያም ይዛሃት ሂድ። ዛ ቃል ግባላ ትልም ልብን ክፈች እና ትክክል ሁሉም ከሁሉም አለው የሆነን ኑሩ። እንዳልክ እናቷን አናግራቸው አይከብድ አይዞህ ጊዜያት ስጠው፣ አትፍራ። ሄሉ እባክሽ እንዳልክ መልስ ስጪው። ብዙ ነገር ተምሮ መጥቷል። አትፍረጅበት፣ ቀርበሽ አውሪው። እግዚአብሔር ያጣምራችሁ። ጸሎት ነው አውቃለሁ፣ ያሳለፋችሁት ግን ተረጁ። እግዚአብሔር ይርዳ። እንዳልክ ሄሉ፣ እንዳልክን አግቢ። እንዳ ወንድ ነው፣ ግርማ ሞገስ አለው፣ ለሰው ልጅ ክብር አለው፣ ጨዋ ነው። እሺ ውዴ በለው፣ በለው፣ በለው ይሄ ስውራ ማር ሰው አምሮ በለው በለው። ይሄ ሰው አምሯል። ምንድነው ነገሩ? እርግጠኛ ሆኗል እኮ እንዳልክና ሄሉ አንድ ላይ እንግዲህ። ምናልባት ስውሯ ማርያም በራእይ ከሄሉ ውጪ ብለው ይሆን እንዴ? አይታወቅም እኮ ደባችሁን ንጹህ አድርጋችሁ ከቀረባችኋት መብርሃን ሁሉንም ነገር ታረጋለች እንግዲህ እንደ ኮሜንት እያነበብኩኝ ነው። የቱ ጋነኝ እንዳልክ ጊዜ አትፍች፣ ሂድ አግኛት። ሄሉሻን ቻናሉ ስለቀዘቀዘበት ነው። አትሸወዱ ተመልካች። አረ ደነገት አንድ ላይ መስለውኝ ሄሉ ጌታን በጣም የዋህ መቤቴ፣ ብታረገው ብትታረቅ፣ አንድ ላይ ያርጋችሁ። ፈቅረኛሞች አይደለንም ስትል ነበርኩ እንዳልክ። ደግሞ እስካሁን ተፍተክ ሌላ ህይወት ጀምረህ ጠብቀህ እንዲህ ማለትህ ጥሩ አይደለም ፈጣሪ ዘንድም ምክንያት ሌላ ሰው አላት አስተውል ምንድን ነው ድራማው አላለቀም እንዴ ጉድ እኮ ነው እኔ ግን ሄዱ መልስ እንድሰጥበት ፈልጋለሁ ጋይስ በዚህ ጉዳይ ላይ ማለት ነው ምክንያቱም ምንም አይነት ፍላጎት ከሌላት እኔ እስከሌላት አልላችሁም ምክንያቱም እኔ ማን ልብ ስለማላቅ ለዚህ ይሄን ነገር መስራት ግን አቁም ማለት አለባት እውነት ለመናገር ማለት ነው ሰው ለምሳሌ አሁን በእኔ የሆነ ነገር እንትን ብሎ ለስራ የሚሆን ከልቡ ወዶኝም አፍቅሮኝ የሚሆን ለእኔ በእኔ ሕይወት ገብቶ እንዲሰራ አልፈቅድም። በነገራችን ላይ አቁስሎኝ ሄዶ ወይ ተጎዳርተን ወይ ተኮራርፈን ሄደን ከሆነ ማለት ነው። እና ውድ ቤተሰቦች እንግዲህ የእሷን ምላሽ እንጠብቃለን። መልስ እንደምሰጥ ተስፋ አደርጋለሁ። ዝም አትልም ሄዱ ለሰው ክብር ስላላት መልስ ትሰጣለች። እሱን እንኳን ከእሱ ጋር እንኳን ዋንትን ቢል ለኦዲንስ መልስ ትሰጣለች። ምክንያቱም ብዙ ኦዲንስ እሷን የሚወዳት ከዚኛው ጋር ከዚኛው ጋር እያለ ኮሜንት ስለሚጽፍ ኮሜንትን በደንብ ስለምታነብ ማለት ነው። ተመዝገን አንድ ያርጋችሁ። አንተ እናሷ ሳቃችሁ ብቻ ይበቃል፣ እንኳን ፍቅራችሁ። እናንተ ስትመጡ ከናንተ እኔ በጣም ነበር ብቻ የምጠቀው ሰው አይነበብም። አንዳንዱ ሂድና ይቅርታ በላት፣ ወደ ፊታችሁ ተመለሱ እና አብራችሁ ኑሩ። ሄድና ይቅርታ ጠይቃት። ልቤ ቀጥ አለ፣ የተገናኛችሁ መስሎኝ። እንዳልክ ነግሬህ ነበር፣ ግን አሁንም አለ። ያግዝህ ወንድሜ እግዚአብሔር፣ አንድ ያርጋችሁ። ኦ ኮሜንቱ በሙሉ እኔ ግርም ይለኛል። ግን ይሄ ሁሉ ሰው በጣም የሚገርመው ለካ ሰው ሲሄድ እና ሲሞት ነው የሚመሰገነው የሚባለው። ሄሉ ጥሩ ሴት እና መልካም ሴት ስለሆነች እግዚአብሔር ይፈርድላታል። ተሳሳት እንዳልክ ሄሉ የተፈጠረችው ላንተም እና ለሌላው ወንድ ሳይሆን ለናቲ ብቻ ነው በተፈጠረችው። ብዙዎቻችሁ የምንፈልገውን አብረው ተጋብተው ቢኖሩ የምንመኘው ከናቲ ጋር ብቻ ነው። ምክንያቱም የልጅነቷ ፍቅረኛዋ ነው አሉ እነመመክርሽ እኔም መመክርሽ ነገር ቢኖር ብዙ ኦዲየንሶች አብረሽ መሆን የሚፈልጉት ከናቲ ጋር ስለሆነ ናቲ እንደሚመጣ አድርጊው። ግዴለሽም፣ የሚያዋጣሽ የሚወድሽ ትክክለኛ ወንድ ናቲ ነው። በቃሽ፣ ከእንግዲህ ማንም ወንድ አያስፈልግሽም። አለቀ። እጅሽ ይለምልም። አንቺ እኔ የጻፍሽ ልጅ ነይ ወደ እኔ ቤት፣ ነይ ወደ እኔ ቤት። እጅሽ ይለምልም እናቴ ማሬ፣ ወለላዬ፣ ስኳሬ ሁሉም በነገራችን ላይ ሁሉም ለሚወደው ለሚያደንቀው ሰው እኩል ነው ብያችኋለሁ። እኔ ቤት እኔ ራሴ ምርጫ ስለምነግራችሁ ሌላው ሰው ትንሽ ነው ሌላው ሰው እንዲነው እያልኩ አይደለም። ማንንም አልሳደብም። ሎሌ የራሱ ማንነት አለው፣ ያብ የራሱ ማንነት አለው፣ እንዳልክ የራሱ ማንነት አለው፣ ናቴ የራሱ ማንነት አለው። ግን ደግሞ እናንተ ከዛ መካከል አራቱንም ልታደንቁ አችሉም። ባላቸው ነገር ልታደንቁ ትችላላችሁ። ከልባችሁ ደግሞ ትንሽ ቦታ የምሰጡት ሰው ይኖራል እንዴ እናትም እኮ ልጆች ቢኖሯት ታውቃላችሁ። ለአንዱ በጣም ልቧ ስስ ይሆናል። ለአንዱ ደግሞ የሆነ እኩል እኩል በቃ የፈለገ ነገር ቢሆን የሆነ ቦታ መሰጥ ሰው የለም። ሚስጥረኛ የምትሉት ችግሩን የምትካፈልት ምናምን ከቤተሰብ እንኳን ይብን አይደለም በሚዲያ ከምታውቁትና እና እኔ እንደዛ ስለሆነብኝ ነው። እኔ ናቲ በቃ ለእኔ ገባችሁ፣ ብዙ ነገሮችን ያሳለፉ እንዲሁም ደግሞ ፍቅራቸውም የልጅነት ስለሆነ የመጀመሪያ ፍቅርም ስለሆነ ነው እንደዚህ ካየውትም አንጻር ነው እና እናንተ ምርጫችሁ ትክክል ነው፣ በራሳችሁ ማለት ነው ውዶችዬ። እንዴት ደስ እንዳለኝ እንደፈለግ ፈጣሪ ያሳካላችሁ። እንዳልክ ሁሉንም አስረዳት እና ይቅርታ ጠይቃት። ሁሉም ሰው ይቅርታ ጠይቃት፣ ይቅርታ ጠይቃት ነው የሚለው ጋይስ። እንግዲህ ምን ሊሆን ይችላል የሚለውን ወደፊት እናያለን። እኛ እና እናንተ ትክክል እነ ትክክል ነን፣ አጨብጫቢዎች ነን። ህይወታቸውን የሚመሩትና የሚኖሩት እነሱ ናቸው። ትናንትና ደግሞ ናቲ እንዳልክ አውርቷል ስላሉ ተናግሯል። ናቲ ለምን ገባ ብለሽ አንድ ቴ ኮሜንት ጽፈሽ ልኛል። ናቲን ያስገባሁት በዘፈን የኔ ብትሆኝ ምና ምናምን የሚል ምኞቱን በዘፈን ቲክታክ ላይ ለቋል። ናቲ ታውቃላችሁ። እንደዚህ የልቡን የሆን እንዴት ልበላችሁ፣ በቃ ስለ ናቲ ባህሪ ከኔ ጋር ስትከተሉት የነበራችሁ በደንብ ታውቃላችሁ ብዬ አስባለሁኝ። ናቲ እና ሀይሉ በጣም የሚመሳሰላቸው ነገር አለ፣ በጣም ማለት ነው። ሁለቱም የዋህ ናቸው። ሁለቱም በቃ እኔ ያልኩት ገባችሁ፣ በቅንነት እኔ ያልኩት ነው እነሱን ያለያያቸው። ኢቨን ኢቨን አሁን መሀል ላይ እንኳን ሊለያዩ የማይችሉ ሰዎችን ያለያያቸው አለመደማመጣቸው ለራሳቸው በቃ እኔ ልሸነፍ የሚል ባህሪ ስለሌላቸው ነው ተካሮ የተለያዩት እንጂ ከልብ ተጠላልተው እንዳይመስላቸው። ስለዚህ ከቻላችሁ ከቻላችሁ ናቲ ቪዲዮ በለቀቀ ቁጥር የሄሉና የያብን ፎቶ እያደረጋችሁ እዛ ጋ ባለጥፉ ደስ ይለኛል። ምክንያቱም ሄሉ ደስ አይላትም፣ እውነቱን ስነግራችሁ ማለት ነው። ሄሉ ማንም ሰው አይደለም። ናቲም ብዙ ያሳለፈችውን ሰው ቀርቶ አሁንም ትልቅ ቦታ ያላትን ሰው ቀርቶ ማንኛውንም ሰው ቢሆን በእሷ ስም ሰው እንዲሰደብ የምትፈልግ ልጅ አይደለችም ወታ ሁሌ እንደ ሌሎች ቲበሎች መለፍለፍ ስለማትወድ ነው እንጂ ብትጠይቋት አትናገሩ ነው የምትላችሁ ናቲ ለሄሉ ሄሉ ለናቲ ምንም ምንም ብትሉ ክፋቸውን የማይወድ መሆናቸውን ከወዲሁ እነግራቸዋለሁ እና ብትችሉ እሷን የምትወዷት የምታከብሯት ከሆነ እዛ እየገባችሁ አትሽለጥለጡ ማለት ነው የእኔ ወዶች ለማንኛውም በጣም ነው የምወዳቸው በጣም ነው የማከብሯቸው ሰላም ለኢትዮጵያ ሰላም ለሀገራችን ላይክ ሸር ሰብስክራይብ እያረጋችሁ ወዳችኋለሁ። መልካም ጊዜ። ቻው ቻው።